አሰላሙ አለይኩም ወረህመቱላህ ወበረካቱ ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምድላ። ዛሬ በጣም ደስ ብሎኝ ደስታዬን ላካፍላችሁ እና ለእናንተም ደግሞ ብርታት ይሆናል ብዬ አስቤ ነው መጣወትኝ። ይህ ምንድነው? ልክ እንደእኔ ዩቱብ ሚከፍል ማይመስላችሁ ዩቱብ ገንዘብ ይሰጠኛል ይከፍለኛል አይከፍለኝም ብላችሁ አላደል መቶ ፐርሰንት እንትን እርግጠኛ አትሆንም። እና እኔ አሁን እዛ እየሰራው ያለው አሁን ዩቱብ ይከፍልኛል እውነት ነው። ግን ዩቱብ ይከፍላል ላለው ለብቻዬ ማለት ነው እንደዛ ለሚመስላችሁ ሰዎች ዩቱብ ይከፍላል። ይኸው እኔ ምስክር ነኝ። የመጀመሪያ የመጀመሪያ ክፍያዬ አስራ ሁለት ሺህ ብር ሰጥቶኛል። ይሄ ሰባ ዩሮ ከሞላልኝ በኋላ አልፌስ ሰማንያ ምናምን ደርሼ ነበረ ሰማንያ አምስት ምናምን ደርሼ ነበረ። ሰጠኝ ማለት ነው የመጀመሪያ ክፍያ ይኸው አስር ሺህ ብር ይዤ ሁላችሁን ሺህ ብር አጥፍቼዋለሁ። ይዤ መጥቼ ለምስክር ለእናንተ ላሳያችሁ። ዩቱብ የሚከፍል ማይመስላችሁ ይኸው ይከፍላል። እኔ ምስክር ነኝ ስለዚህ ሞኔታይዝ ተለዋል ሁን ብሏችሁ ሳት ተለዋል ሞላ ብሏችሁ በጣም ስልችት ብሏችሁ ቪውም ደግሞ አሁን ቪው የለኝም፣ ቪው ደግሞ ሳይኖራችሁ በቃ ለምደክማለሁ ብላችሁ ምተው አትተውት፣ ወላሂ አትተውት። እና ስሩ፣ ጠንክራችሁ በትዕግስት ስሩ። እና ኢንሻላ አንድ ቀን የልፋታችን ውጤት ዩቱብ በሰራ ልክ ነው የሚሰጠን በለፋንበት ልክ ነው የሚከፍልን፣ ማለት ነው። እንደውም እኔ ሀገር ከገባሁኝ በኋላ ብዙም ላይፍ እየገባው አደለም ቪዲዮዎችም እየታዩልኝ አይደለም። አንድ ኬ ቪው ራሱ አግኝቼ አላውቅም። በመቶ ቤት ነው ቪዎቼ ማለት ነው። ዩቱብ በብዙ አይነት መንገድ ነው የሚቆጥርላቸው። እኔ በብዛት የቆጠረልኝ ኦፍኮርስ በጊፍት ነው። ጊፍት ተሰጥቶ የላይቭ ላይ ስገባ የላይቭ ቪዲዮ ራሱ ሰዎች ሲያዩት ይቆጥራል። እሱ ራሱ እንደውም በእይታ ያቆጠረልኝ በብዛት የእንትን ነው፣ የሾርት ገድ ቪዲዮች ናቸው። እነሱ ናቸው በብዛት የቆጠሩልኝ ማለት ነው። ይታዩልኛል ደግሞ ሾርት ከት በደንብ ይታይልኛል፣ ከቪዲዮ ልቅ ማለት ነው። እና ላይቭን በፊት አሪፍ እይታ ነበረኝ። ሀገር ከገባሁኝ በኋላ ሳቴን ቀየርኩ፣ ቡሌ ላይቭ መግባት ስላቆምኩኝ፣ ቪዲዮ ግን ፖስት አለው አላቅም እየታየልኝ አይደለም። እና እንደዛም ሆኖ ግን ይኸው ይከፍላል። ጠንክራችሁ ከሰራችሁ እንደዚህም ሆናችሁ ሰርታችሁ ይከፍላላችሁ ይከፍላችኋል ማለት ነው። እኔ ቶሎ ነው ሞኔታይዝ ወንኩትኝ። ሞኔታይዝ አላስቸገረኝም ነበረ፣ ግን ሞኔታይዝ ከሆንኩ በኋላ ፎርም አሞላል በጣም አስቸግሮኛል። የአንድ ፓቴ ደግሞ አሁን በመቀበሌ ስለከፈለኝ በጣም ነው ደሳለኝና አለኝ ና አልሐምዱሊላህ፣ ረብልአለሚን። እናንተ ምትለፉ ያላችሁ የለፋችሁ ሰዓት ለመሙላት ሞኔታይዝ ለመሆን በጣም ነው የሚያደክመው። ከዛ በኋላ የቻልነውን ቪዲዮ ከቻልን ሾርት ከትም ምንም አንዳንዴ ላይ እየገባንም ቀስ እያለ ይቆጥርልናል። ስራ ካለን ዩቱብ ስራችን አይደለም፣ የግል ስራ ካለን ይሄ እንደ ኦቨር ታይም ነው። ወደፊት ደግሞ በደንብ ሰራበታለሁ ብላችሁ ያሰባችሁ እንዳትተውት፣ ወላሂ እንዳትተውት። እናንተ አትተውት እንጂ በራሱ ጊዜ ሞልቶ ሞልታ ይዞላችኋል፣ ሰብስክራይባችሁ ያድጋል። እኔ እስካሁን ትቼው ነው እንጂ ሀገር ከገባውኝ በኋላ ቀላችሁ። ቦታ ስትቀያየሩ ብዙ ነገራችሁ ይቀያየራል፣ አይመችም ምናምን። ሳታችሁ ፕሮግራ የሳታችሁ እንትን ይቀያየራል እና ለዛ ነው ኢንሻላ ቪዲዮ ግን እየለቀኩ ነው። አሁን ጥሩ ጥሩ ቪዲዮችን ለቃለው ብዬ አስባለሁኝ። ለራሴ ጥሩ ያልኩት ነው የለቀኩት፣ ግን አቀራረጽም ላይ ኢዴትም ላይ ትንሽ እንትን ስላለብኝ ነው እና ሾርትከት ከት እየለቀቁ ነው። እነሱ በጣም እየታዩልኝ ነው። አልሀምዱልላህ እናንተም የምትችሉትን ትሰራላችሁ ላይቭ የሚታይላችሁ ከሆነ ላይ ሾርትከት ከሆነ ሾርትከት ማይቆጥር የሚመስላችሁ በደንብ ነው የሚቆጥረው። ወላይ እንዲሁም እኔ ከቪዲዮ ይልቅ ቪዲዮ ኢዴት አድርጋችሁ እንደዚ አውርታችሁ ደግማችሁ ጫጫታ የለበት ቦታ መርጣችሁ ሰው በሌለ ሳት ሰራለው ብላችሁ ምናምን ይህን ሁሉ ኢዴት አድርጋችሁ ለፍታችሁ ጉርሰታችሁ፣ ሾርት ከት ግን የሰላሳ ሰከንድ ወይም አንድ ደቂቃ ወይም የሀ ሰከንድ ቪዲዮ ናት እና በደንብ ነው የምትቆጥረው ቪው አላት እይታ አለው ማለት ነው። እና ዩቱብ ይከፍላል። ወላይ ጠንክራችሁ ስሩ እና አሁን እዛ መዳም ቤት ያለን እኔ መዳም ቤት ነበርኩኝ። ቪዲዮ ለመስራት ጊዜ የለም። ሀሳብ ይመጣል ራሱ ብዙ ማይመች ነገር አለ። ላይቭ ለመግባት ራሱ ማይመቻችሁ ብዙ ልጆች አላችሁ እና አሁንም በትግስት ስሩ። እንሻላ አንድ ቀን መሆን ታይስሁንና አንድ ቀን የዩቱብ ተከፋ እኔ በጣም ነው ብርቅ ሆነብኝ። የዩቱብ ተከፋይ ሆናለሁ ብዬ አስቤ ልክ ስጦታ እንደተሰጠኝ ነው የቆጠርኩት። እና በቃ ልክ ሳለፋ ሳልደክምበት እንደዛ የተሰጠኝ ነው የመሰለኝ። ወላሄ ላዜ እና አልሐምዱሊላህ ረብልዓለሚን ዩቱብ ተከፋይ ሆኛለሁ። ለእናንተም ለዚህ ያላህ ያውቃችሁ። ሌላ ደግሞ እናንተን አመሰግናለሁ ከመጀመሪያ ጀምራችሁ የምታበረታቱ የነበራችሁ በጣም ስማችሁ ጠርጂ በመሰግን ደስ ይለኛል። በጣም አመሰግናችሁ ሰዎች አላችሁና ጀዛችሁን አላህ ይክፈላችሁ። የእናንተም ነው። አንዳንዴ ስርጭት ሲለን ከጎናችን በርቺ፣ ጎበዝ፣ እንደዚህ ትችያለሽ ምናምን የሚል ሰው ራሱ ሞራል ይሆናችኋል እና አሁን ገንዘባን ስለቀመስኩኝ እሰራለሁኝ ምንም ነገር ሰራለሁ። ገንዘብ ስለ ስትቀምስ ደግሞ የሌለ ነው ሞራል የሚሰጣችው ማለት ነው፣ እርግጠኛ ስትሆኑ ማለት ነው። እኔ ዩቱብ ከጀመርኩኝ አራት ወር ይሆነኛል ወደ አራት ወር በአራት ወር ነው የከፈለኝ ማለት ነው። ይሄን ና ሰነፉኝ። በእርግጥ እዛ መዳም ቤት እያለሁ ሁሌ ላይቭ እገባ ነበር ሰዓቴን ጠብቄ። ግን እዚህ ከመጣውኝ አንድ ወሬ ነው በጣም ሰንፍ ያለው፣ ዩቱብ ችላ ብዬ አለው። የላይቭ ሰዓቴን የማበላሸው ቪዲዮ ሰዓት ባገኘው ሰዓት ነው ምንፖስተው። ምናምን ህግ አለው ዩቱብ ራሱ። ህጉን ጠብቀን ከሰራ ይከፍለናል። ወላሂ ላዚም እና አብሽሩ ጠንክሩ፣ ስሩ። ይኸው እኔ ምስክር ነኝ። በአራት ወር በእውነት ወር ሞኒታይዝ ሆኜ ይኸው በአራተኛ ወር ከፍሎኛል ማለት ነው። ከጎኔ ለነበራችሁ ሰዎች ከልብ አመሰግናለሁ። ጀዛችሁን አላህ ይክፈላችሁ ወዳቸው